ሰላም ሰላም የታሜ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ቤተሰቦች በቀደም የተፈጠረውን ነገር ሁሉ ነገር ታውቃላችሁ የተፈጠረው ችግር እና ታሜ ላይ የደረሰውም ነገር ታውቃላችሁ። ያው እኔ በሰአቱ በቦታው ነበርኩኝ እዛች ጋር ያው ከገደሉ ወድቆ ነው ያገኘሁት። እና ደግሞ እንደ እኔ የሚጠበቅብኝን ነገር አድርጌያለሁ። እግዚአብሔር ይመስገን አሁን እሱ ደህና ነው እዚህ ላይ ደርሷል ና እና ከጓደኛው ጋር ከብሩክ ጋር የሆነ ግጭት አላቸው መሀል ላይ እና አሁን እሱን ለመፍታት እንግዲህ የተቻለንን አቅም እንግዲህ እናደርጋለን እንግዲህ አሁን እሱ ደግሞ የታሜ ጓደኛው ነው፣ የልብ ጓደኛው ነው። እና የሚሰማው ነገር ስሜት ካለ እሺ። ሰላም እንዴት ናችሁ? የታሜ ቤተሰቦች ሁላችሁም ታቃላችሁ ታሜ ላይ ደረሰው። ታሜ ጓደኛችን፣ ከጓደኛም በላይ ወንድማችንም ነው ና ያን የደረሰበት ነገር ታቃላችሁ ገደል ላይ ተወርብሮ ነው የተገኘው። እንዳጋጣሚ እሷ ናት በቦታ የነበረችው፣ እኛም ስራ ላይ ነበረን። ተደውሎልኝ ነው እኔ የመጣሁት። ስመጣ ገደል ውስጥ ነው ኖርማል የሚያገኘው ቲ ከዛ ወጣ ነው። እጁ ያው ወልቆ ነበር ታሽቷል። ሕክምና ላይ ብዙ ውጭ አወጥቷል። እንግዲህ አደጋ ያደረሰበት ሰው ብሩኬ የሚባል ልጅ ነው። በአካል አናቀውም። ይመጣል ተብሏል። ዛሬ መጥቶ እስቲ ለምን እንደዛ እንዳደረገ ጉዳት ለማድረስ ምን እንዳነሳሳው በምክንያት ሊገፈተው እንደቻለ እንጠይቀዋለን። ወይ በሰላማዊ መንገድ ያልቃል ወይ በጸብ ያልቃል። እሱ ቡርኬ ሲመጣ የምናው ይሆናል እና አሁን ወንድማችን ና ገና እያጋገመ ነው እና ጉዳት ላይ ነበረ። እንደምታውቁት ረጅም ሰዓት ቤት ተኝቶ ነበረ እና ዛሬ ይመጣል። አደጋ ያደረሰበት ሰውዬ እሱ ጋር የምናወራ ይሆናል። እስኪ የምናወራው እንዴት እንደሚያልቅ ወይ በጸብ ወይ በፍቅር ያልቃል። እሱን አብረን የምናይ ይሆናል እንግዲህ ከብሎክ ጋር እናወራለን። ቤተሰቦቻችን ማለት ነው። እና ሳሚ ዝች ጋር መናገር የምፈልገው ነገር ለታሜ ቃል ገብቼ ለታለው ጸብ የሚባል ነገር አይሰራም። ሁሉን ነገር በፍቅር እንፈቷለን። ዚች ምድር ላይ ደግሞ በፍቅር ምንም እንትን የማይባለው ነገር የለም። ያለውን ነገር በቃ ዳይሬክት ጠይቀ ነው ለምን እንደዚህ እንዳደረገ ምክንያቱም እና በቃ እሱ ደግሞ በቃ እርቅ ነው የምፈልገው ስላለ እኔ በታሜንም እንትን ማለት አልፈልግም። ቃሉም በቦታው ነበር፣ ኬዛኔ ማለት ነው። እና እኔ በቃ ታቃለካ፣ ነገሮችን በቃ በፍቅር ነው መፍታት የምንፈልገው እና ሳም ራስን አረጋግተህ ያለውን ችግር በሰላም በፍቅር በቃ መጠየቅ ነው ያለብህ። ገባ ካለ በቃ ወደ ጉልበት ምንም፣ ይሄ ምንም የሚፈጠር ነገር የለም። እና እንዳልኩ ነው፣ እንደዛ ነው መሆን ያለበት። እና ምን ትላልክ ታዲያ? እኛም ያው ጸብ አንፈልግም፣ ከማንም ጋር የመጣላት አላማም የለንም። እንጠይቃለን ያለውና፣ ለምን እንደዛ እንደሆነ መጠየቅ ነው ኖርማሊ። ወደ ጸብ የሚመራ እሱ ነው በፍቅር ይመልስልን ከሆነ ልጁ ትንሽ እንትን አለበት ይሆናል፣ አይደለ? የሆነ ግልፍተኛ ነገር ነው መሰላለ፣ ወደ እንትን ያደርጋል ምናምን ሰለ ተባለ በቃ እሱ ሌላ ነገር ራሱ ቢያወራ፣ ያው እናንተ በቃ ያን ነገር እንትን ብላችሁ እንዳልከው በቃ በፍቅር ነገሮችን ለመጣ እሱ እንዳላችሁ ነው። ግን ኖርማል አሁንም አደጋ ደረሰ እሱ ነው በደው፣ እሱ ነው እንደ በዳ ይቅርታ የሚጠይቅ ከሆነ ጥፋቱ የሚጸጸት ከሆነ ኦኬ፣ እኛም ይቅርታ የምንጠይቅበት ምክንያት የለም። ግን ነገሮች የሚያከር ከሆነ የሚመልሰው ቃል ካልተመቸ እንግዲህ እኛ ወደ ጸብ መግባታችን የማይቀር ነው። ምክንያቱም እሱ ነው ጥፋተኛ። እንደ ጥፋቱ በቃ ጥፋተኛ ነኝ ይቅርታ ብሎ ከጠየቀ ጥፋቱን ካመነ እኛ ይቅርታን እንጠይቃለን እኮ ይቅርታ ከጠየቀ ጥፋቱን ካመነ እኛ ይቅርታን እንጠይቃለን። ኖርማል ነው። ግን የሚቀውጡ አይነት ከሆነ እኛም እንግዲህ ወደ ጸብ መግባታችን የማይቀር ነው። ይምጣና እንደ ሆኔታው የሚሆነው ነው። እና አሁን ልደውልለት ነው የት እንደደረሰ አልጠይቀ። እሺ እንጠብቀዋለን። ቤተሰቦች እየደወልንለት ነው እንግዲህ። ሄሎ፣ ሄሎ፣ ሄሎ፣ ሰላም ነው። እግዚአብሔር ይመስገን። ናርዶስ? አዎ ናርዶስ ነኝ። በቀደም ደውያና ግሪክ ነበርና ያው ቀጠሮ ይዘን ነበረ። በሰላም ነው የደወልሽው? አዎ በሰላም ነው። ኧረ አይ፣ ምን ተፈጥሮ ነው ብዬ ነበር። ባለፈው ልጁን ከታከመ በኋላ በቃ ደህና ነው ምናምን ብለሽኝ ነበር። አሁን ደግሞ ምን ተፈጥሮ ደወልሽልኝ? ምንም አልተፈጠረም፣ እና ያለውን ነገር በሰላም ለመፍታት ነው። እና ያው በቀደም እንደነገርኩ ነው እና አሁን ልትመጣ ትችላለህ? እመጣለሁ። ከማን ጋር ሆነሽ ነው? ብቻዬ ነኝ። እሺ መጣሁ። የት ነው የምመጣው? እዚህ ፐብሊክ። እሺ መጣሁ። ቶሎ በልሽ እንዳትቆይ። እንግዲህ ቤተሰቦች ያው መጣለው ብሏል ብሩኬ፣ እንጠብቀዋለን። እንግዲህ ብሩኬ እየመጣ ነው። ያው እየጠበቅ ነው ነው እየመጣ ነው። ሰላም ነሽ? ሰላም ነው። እንዴት ነሽ ናርዲ? እግዚአብሔር ይመስገን ሰላም ነው። አባ ሰላም ነው። ብቻዬን ነኝ ብለሽኝ ነበረ። ከሰው ጋር ነው ነው ብቻዬን ነኝ ብለሽኝ ነበር። ማን ነው ሰው? አስረጂኝ እስቲ አለመግባባት አለመግባባት ገደል ውስጥ ያሰወራው እ የታምራት ጓደኛ ማለት ነው። ነው የታምራት ጓደኛ አለመግባባት ሁሉ እሱን የሚያገኘ ነው። እንደዛ አይደለም ያለውን ነገር አንዴ ታወርድልኛለህ። አንዴ በስነ ስርዓት እያዋራሁት ነው እሷን ያለውን ነገር ነገር ባንተና በሱ መሃል ለአንዴና ለመጨረሻ ጊዜ እሱ የነገረን ነገር ነገር ስላለ ለአንዴና ለመጨረሻ ጊዜ እዚህ ጋር እንድንቋጨው ስለፈለግን ነው። እሺ ንገሪኝ። ጋር ነገር ምን ነው ነው ወይስ እኔ ጓደኛው ወንድሙ ነኝ፣ ቤተሰቡ ነኝ እኮ። አነጋገር የፖሊስ ነው የሚመስለው፣ ምንም እያስፈራራኸኝ ነው የሚመስለው። ማለት አደጋ ድረስ እኮ አንተ ነህ እኮ ቢያንስ እኮ ቢያንስ ዝቅ ብለህ እንደ ጥፋተኛ ማለት ሲገባ እኮ፣ ምን ጥፋተኛ ሆኜ ነው እያወራ ያለሁት? ያለ መግባባት ተፈጥሮ ነው እዚች ጋር ሁለት የታሜን የታሜን ቃል ነው ያከበርኩት እንጂ፣ ማለት ነው አንተ ላይ እርምጃ አመሶ ዳቅቶኛል። አይደለም ገባ ቢሞትስ

በጓደኛው ብቻ የኔም ምን ምን ነገር የለም። እግዚአብሔር ይመስገን፣ አሁን ልጁ በጣም ደና ነው ከምታስበው በላይ ማለት ነው። እኛ ምንም አንፈልግም። ያለውን ችግርህን ተናግረን ምክንያቱም በቀደም እንደዛ ያደረከው ነገ ደግሞ አንተ ከመግደል ወደኋላ እና ያለህን ያለብህን ነገር ወይም እሱ ላይ ከሱ ጋር ያላችሁ ነገር እሱም የነገረን ነገር ስላለ ግልጽ የምትናገረው ነገር ካለ ተናገር። እኔ ግልጽ የምናገረው ነገር ይሁልሽ ከሱ ጋር እንደዚህ ድረስ ያደረሳችሁ ነገር ምክንያቱ ምን እንደሆነ ነገር እሱ ያለፈ ታሪክ ነው። ቤተሰቦችም ያውቁታል፣ ሁሉም ያውቀዋል። ያለፈ ታሪክ ነው ማለት ነው። ኦኬ፣ ገብቶሻል። የተጣላ ነው በሴት ነው፣ እኔና እሱ። ኦኬ፣ አለም የምትባል ሴት ነበረች። በቃ በሷ ምክንያት ነው የተጣላ ነው። ግን ስለወደደ በጣም ይቅርታ፣ ገደል ላይ ስለጣልኩት ማለት ነው። አለም ልትወስድ ነበር አላማ ነው። አይደለም ብራዘር፣ እንደዛ አይደለም ይወልህ በጣም ይቅርታ ጓደኛ ስለጎዳሁት፣ በጣም ይቅርታ ገደል ላይ ስለጣልኩት ማለት ነው። ከወንድ ልጅ እንደዚህ አይነት ነገር አይጠበቅም። ግን አንተ መምጣት አይጠበቅብህም ነበረ። እንዴት አልመጣ ቀበይ ቀብተው ኳር ለም እያስፈራራኝ ነው ምናምን። እኔ ታ ቦታ ጓደኛ ታመ ቃል ይዞኝ ነው እንጂ ማስፈራራት አይደለም። መገደል እንደከተልኩ እኔም ልከተችል ነበር። ይሄው ከዚህ በላይ ማስፈራራት አለ በላይ መስደብ የለም። እየሰደበኝ እያየሹ ነው አይደለም። ስለዚህ እሱን እኔን ለማሰደብ ከሆነ ያመጣሽው ማለት ነው አይሳካልሽም ናርዶስ። እኔ እንደዛ አይደለም ይኸውልሽ፣ እንደዛ አይደለም። እኔን ወይም ለማስመታት ለማሰደብ ፈልገሽ ከሆነ ወዚች ጋር ምንም እኮ ስድብም ይመጣ ምንም ነገር እኮ የለም። እኔስ ደውለሽ እንዲህ እንዲህ እንዲህ ልጁ ላይ ላደረግሽው ነገር አመሰግናለሁ። ለዛ በቃ ባለ ሁለት አይነሽ ሁለት እግዚአብሔር ነው የሚከፍለው፣ እግዚአብሔር ይክፈልሽ። ግን እሱ የናል እንደዚህ እንተን ስላለ ምናምን እኔ ምፈራሱ አይደለም በፍጹም ማንንም አልፈራም። ፍራት አይደለም፣ ይኸውልህ ፍራት አይደለም። መፍራት ካለብህም ትፈራለህ። ሰላም ነው። አይ ነው እና የፎከረችብኝ ነው መታ ምንድነው የምትፎከረው? ያረገችውን አርጋ አሁንም ሌላ ፎከራ ምናምን፣ ጸብ ጸብ ብንፈልግ ወንዶች ነን። አንተን የሆነ ነገር ማድረግ እኛ ማያቀተንም። ገባ? በቦታው እንኳን አልነበርም ወይ አንተ ትሞታለህ? በቦታው እኛ እንኳን አልነበርም። አንዳችን እንሞት ነበረ። ገባ? ምንም የሆንኩት ነገር የለም። ያለውን ችግር እኮ እነሱ ነው ለመፍታት ነው ምንም የሚያሰብኩት። እና ራስሽ ደውለሽ ነው እነሱ በሰላም ነው እናናግረዋለን ያሉት። ቆይ አይደለም በማረጋጋት ነው። ታዲያ ምን ሆናችሁ ነው? ልቀቀኝ፣ አንተም ልቀቀኛ። አጃዘ መጀመሪያ አላችሁኝ ምንድን ነው እናንተ? ቆይ በእንደዚህ መልኩ ነው ታዲያሽ ነው አንቺ ሲጀምር በእንደዚህ አይነት መልኩ ነው እናናግረዋለን ያላችሁ እንጂ ሳይሆን እኛ በጸባይ እያወራ ነው አይደል? ታዲያ ከአንቺ ጋራ ጎን ላይ የጎን እየሾለም ነው ያደርጋል። በቃ ከኔ ጋር ያለውን ነገር ተውት አሁን እዚች ጋር በሰላም ነው ነገሩ መፍታት ያለብን። ገባችሁ አይደለ የታከመበት ብር ከፈለጋችሁ ገንዘብ እሰጣችኋለሁ። ብሩኬ የምንም ብር አይደለም፣ ብር አይደለም እሱን ጎድቻለሁ። እና እኔን ለመጉዳት ደግሞ እንዳትሞክሩ፣ ጸጸት ውስጥ ነው የምትገቡት። አንቺም ጀምሮ ትጸጸቻለሽ ማለት ነው። ጎዳህ ነበር። የጓደኛችን ምክራ አክብረን ነው ያለፈ ታሪክ ብዙ። አረ እኔም ልጎዳችሁ እችላለሁ፣ በምጎዳችሁ በልኩ ማለት ነው። ገብቷችሁ አይደለም? ስለዚህ የተፈጠረው ነገር እየነገርኳችሁ ነው። ገንዘብ ካወጣችሁ ገንዘቡን እተካለሁ፣ የልጁ የታከመበት ሌላ ነገር ደሞ ገንዘብ አንቺ ታይ፣ በቃ እሱ ይለምደው። አገናኝሽን አይደለ? አንቺ ሂጂ በቃ እኛ ከእሱ ጋር እናወራለን። እና እኔ የትም የሄደው ነገር የለም። የታምራት ቃል አለብኝ። ምን ሆናችሁ ነው? እኔ እኮ በእንደዚህ መልኩ እንድታወሩ አይደለም። አይደለ? እሱ እንዳታደርጊው ብሎ ነበረ። እንደ ጥፋተኛ ሰው አወራን። በቃ አንተ በስነ ስርዓት መልኩ የምታወራ እኮ አውራ በስነ ስርዓት፣ እንዳጠፋ ሰው እነሱ በስነ ስርዓት የማዋራቸው ሰው ነው ይዘሽ የመጣችው ስለ ገንዘብ ምናምን ታወራለህ እንዴ? እኮ ታዲያ በስነ ስርዓት የማዋራው ሰው እኮ እንደዚህ አይደለም። እንደ ወንድ በጣም የደበረኝ እንደዚያ አድርገው ለቀህ አንድ ሁለተኛ ደግሞ መጥተህ እንኳን አልጠየቀውም። ምን የሞተህ መሰለህ እንዴ? እኔ ኑሮም ይሙትም አያገባኝም። ገብተዋል አይሰጠኝም። አይደለም ሳሚ ለታምራ ነገር ይሙት። ከምንም በላይ ልጁ በቃ አይደለም ሁለት ታምራት የተናገረው ነገር ልክ ነው። እኔ እናንተንም ማገናኘት አልነበረብኝም። እግዚአብሔር የራሴ ጥፋት ነው። ናርዶስ እዚህ ጋር ሴት እንጂ

ታሜ እንደዛ አይደለም። እንደ ኧረ በእናትሽ ካረግሽልኝ ነገር ያደረግሽው በዛ አሁንስ። ታሜ እንደዛ አስቤ አይደለም። እንደዛ አስቤ አይደለም። ታምራት እንደዛ አስቤ አይደለም ያደረኩት። ለምን እንደዛ ያደረኩት? በቃ ይታረቁ አይደለም፣ ለመታረቅ ነበር እንደዛ ነው። በቃ ያሰብነው ያለውን እርቅ እኮ ለመፍታት ነው ታምራት። ይሄ ይፈጠራል ብዬ አላሰብኩም ነበረ።

እያንገላታው እኮ ምንም አያመጣም ማለት ነው። ሳሚ ልንገር ምናምን ትላለህ እንደ አንተ ማለት ነው። ብሩኬ ሰው ካለህ እኔም ሰው አለኝ ማለት ነው። እረፍ አንተ፣ ምንም ያውቀው ነገር የለም። ታምራት እረፍ፣ ምንም ያውቀው ነገር የለም እኮ ዱ ታምራት እንደምታስበው ማንንም እንደማልሰማ ማለት ነው። እሱም ያውቃል እንደማንሰማ ማለት ነው። በደንብ ነው የምናሳየሽው። ታምራት እንደምታስበው አይደለም። እውነት ላለው እንደምታስበው አይደለም። ይኸውልሽ ከአሁን በኋላ አጠገብ ይድርሽ እንዳል፣ ልንገርህ አንተ ነግሬሻለሁ፣ የመጨረሻሽ ነው። እሺ። እንግዲህ እኔ እኮ ሁሉን ነገር ለአንተ በማሰብ ነው ያደረኩት። ሁለት ነገር ልጠይቅ ነው። ለምን አንድ፣ ሁለት ደግሞ ለምን ይሙት፣ ምን ያገባኝ አለ። እውነትህን ነው ይበል። በጣም አይደለም በቃ ሳሚ ተረጋጉ በቃ ነው አይደለም እኔ እናንተ እኔ እና እናንተ ተነጋግረን አልተነጋገርንም አሁን ማነካ ነው ምንም የተነካው ነገር የለም ታምራት እየተነጋገረ ነው አይደል ይኸውልህ ያለውን በጸባይ እኮ ነው የጠየቅኩት የምታስጨንቂኝ አለሽ በእናትህ የሚነገርሽን ለምንድን ነው የማሰማኝ እሺ ጥራው እንወደ እግር ሹር ቀን ይቅርታ እንጠይቀው እኔ ጠይቁት አልኳችሁ እኔ ጠይቁት አልኳችሁ አሁንም እኮ ያወራው እሱ ነው የጀመረው ነገር እኛ አይደለንም ወይ ምንድን ነው የምትለው? አንተ ታምራት በእናትህ፣ አሁንም ምን ጀምሃል? ታሜ ተነስ በእናትህ፣ እኛ መጥፎ ነገር አስበን አይደለም። ተነስ። ምንድን ነው አንተ የምታካብደው? ከዚህ ወሬ ባንተ ጉዳይ አንገባምሽ። የራስህ ጉዳይ አያገባንም። የፈለገ ጨፍርብ፣ ከፈለገሽ እኛ ሁለተኛ ይሁን። ሳሚ ብለህ ሁለተኛ